ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ ሁለት ቀን 2017 ዓ ምት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ እያልን ለሰአቱ የተመረጡትን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ሸዋ ላይ የፋኖ ድል ተጠናክሮ ቀጥሏል። ከወታደራዊ ድሉ በተጓዳኝ አደረጃጀት ማሳደግ ስራን በስኬት ተጠናቋል። የብልጽግና ሰራዊት ደግሞ እርስ በርሱ የተገዳደለበትን መረጃም ይዘናል ዝርዝሩን ከዜናችን ታደምጡታላችሁ ከብልጽግና ጋር ሆነን መዋጋት በቃን ከዚህ በኋላ ከዚህ ስርዓት ጋር ሆነን የምንዋጋበት ምክንያት ሆነ የሚሰፈርልን ምንዳ ሊኖር አይገባም ሲሉ በርካታ የሚሊሻ አባላት ፋኖን ተቀላቅለዋል በየትኛው ግንባር የሚለውን ዜናችን በዝርዝር ያስደምጣችኋል አንድ ሙሉ የብልጽግና ክፍለ ጦር ፈርሷል ክፍለ ጦሩ መፍረሱን ተከትሎ የቀረው ሰራዊት ወደ ሌሎች ክፍለ ጦሮች በጉዲ ፌቻ እንዲቆይ ባደራ ተሰጥቷል በየትኛው ግንባርና በምን ምክንያት ሊፈርስ እንደቻለ ከዜናችን ተሰሙታላችሁ? ለከበባ የገባው የብልጽግና ሰራዊት ራሱ ከበባ ውስጥ ገብቷል። ባልጠበቀው የውጊያ አቅድ ቀጠና ውስጥ ገብቶ መውጫ ያጣውን የብልጽግናን ሰራዊት አሁናዊ ሁኔታና የፋኖን ታላቅ ተጋድሎ በዜናችን እናስደምጣችኋለን። ጉድ ሳይሰማ መስከረም አይጠባም እንዲሉ ከብልጽግናው ጓዳ የተለመደ የጉድ መረጃ ደርሶናል። አዲስ አበባ በቅርብ ርቀት የሚገኙ ከተሞች ሰርግ ሲደግሱ ለፖሊስ አሳውቀውና በሚልሻ ታጅበው ማካሄድ አለባቸው ተብሏል። የውሳኔውን ሚስጥርና ከዚህ ውሳኔ ጀርባ ያለውን እውነታ በዜናችን የሚሰሙት ይሆናል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያ የተዘጋጀ ነው የጣና ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የአማራ ፋኖ መራ ቤቴ አውራጃ ላይ ድል አደረገም። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በመራ ቤቴ አውራጃ በተደረገ ትንቅንቅ ከፍተኛ ድል መቀዳጀቱን አስታወቀም። የመራ ቤቴ አውራጃውን ታላቅ ድል አስመልክቶ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር እንደገለጸው ከመራቤቴ አውራጃ ከሚዳር የማወርዳ መራኛ ከተማ ተነስቶ ወደ ድምድም ቀበሌ ህዝባዊ ስብሰባ ለማድረግ ሙከራ ያደረገው የጠላት ሰራዊት በቀጠናው በነበሩ አባት አርበኞችና የስምሬት ተልኳቸው መራቤቴ ቀጠና ከሆኑት የማመድ ቢሆነኝ ኮር የጣይቱ ክፍለ ጦር የሁለተኛና የአራተኛ ሻለቃ ጋር በመቀናጀት ተጎራ ወደሚባለው አቅራቢያ ቀበሌ ስበው በማስገባት ባደረጉት የተቀናጀ ውጊያ የአገዛዙን ሰራዊት ሞትና ቆስለኛ አድርገውታል ብለዋል። መራኛ ከተማ ዙሪያ የተካሄደውን ውጊያ ያደረገው ጣይቱ ክፍለ ጦር መሆኑን የገለጸው የማህመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል ጣይቱ ክፍለ ጦር በምትገኝበት የግዳጅ ቀጠና የክፍለ ጦር ስያሜን ጨምሮ ክፍለ ጦሩን ሲመሩ የነበሩ ታጋዮች ወደ ኮርና ዝም አደጋቸውን ተከትሎ የተሳካ የአመራር ሪፎርም ተሰርቷል። ይህን ተከትሎም ትናንት በብልጽግናው ሰራዊት ላይ አስደማሚ የሚባል ጀብድ መሰራቱን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ለዚህ ታላቅ ድል በቀጠናው ሲደራጅ የነበረውና የአማራ ህዝብ ክብር ዘብ የሆነው የአርበኞች ጦር የብልጽግናውን ሰራዊት የመረጃ ምንጭና የመንገድ መሪዎች ሚልሻዎች ላይ እርምጃ በመውሰድ ቀዳሚው መሆኑን ከኮሮ ሚዲያና ኮሚኒኬሽን የደረሰን መረጃ ያመላክታል። በደፈጣ ጥቃቱ በድምሩ ከ15 በላይ የብልጽግና ጥምር ኃይል እርምጃ እንደተወሰደበት የአይን ማኞች ለጣና ቴሌቪዥን ተናግረዋል። ይህ በእንዲህ እንዳለ በዚሁ ሸዋ ጠቅላይ ግዛት የብልጽግናው ሰራዊት እርስ በእርሱ መገዳደሉን ከግንባር የደረሰን መረጃ ጠቁሟል። ካለፈው ዓመት ጀምሮ በበርካታ የአማራ ህዝብ ግዛቶች ላይ የሰፈረው የብልጽግናው ሰራዊት በተደጋጋሚ እርስ በርስ መገዳደሉ ይታወቃል። ይህ የእርስ በርስ መተኳኮስ ትናንትን በሸዋ ጠቅላይ ግዛት ተጉለት አውራጃ ሳላ ድንጋይ ላይ የሚገኘው የብልጽግና ሰራዊት እርስ በርሱ መገዳደሉን የጣና ቴሌቪዥን ምንጮች አረጋግጠዋል። የብልጽግናው ሰራዊት እርስ በርስ መታኮስንና መገዳደሉን ተከትሎ በርካታ ኃይሉ እየከዳ ከካምፕ መውጣቱን ምንጮቻችን ገልጸዋል። ይህን የተመለከተው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአርበኞች ጦርም ከብልጽግናው ካምፕ የሚከዱ የሰራዊቱን አባላት እየተቀበለ መሆኑን የማመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የሚዲያና ኮሚኒኬሽን ክፍሉ ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው በሞጃና ወደራ እንዲሁም ጣርማ በር በመዘዞ የተደራጀው የአርበኞች ጦር ከተማዋን ከበባ ውስጥ አድርጎ እርስ በርስ ሲጋደሉ ዋለው የጠላት ጦር ወደ ፋኖ ለከዱትና መሳሪያና ጦር ይዘው ለገቡት እገዛ አድርጓል ሲል አስታውቋል። በሌላ የሸዋ ቀጠና የተጋርሎ መረጃ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጣይቱ ብርጌድን ወደ ክፍለ ጦር አሳደገ። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢዮነንኮር የደረሰን መረጃ እንዳስታወቀው ያለፉትን የትግል ወቅቶች በአጼ ዘርዓ ያዕቆብ ክፍለ ጦር ስር የነበረው ጣይቱ ብርጌድ የሰራዊት ቁመናውን በማሳደግ ወደ ጣይቱ ክፍለ ጦር አድጓል ብሏል። ዛሬ ወደ ክፍለ ጦር ያደገው ጣይቱ ብርጌድ ላለፉት ሁለት ዓመታት ታሪካዊቷን አንኮበር ከተማንና ደብረ ብርሃን ከተማን ማዕከል አድርጎ ሲያገለግል የቆየው የአጼ ዘርዓ ያዕቆብ ክፍለ ጦር አካል ሆኖ ቆይቷል። የመሐመድ ቢሆነ ኢንኮር ሚዲያ እና ኮሚኒኬሽን ክፍል አክሎም በአጼ ዘራ ያዕቆብ ክፍለ ጦር ስር አንኮቨር፣ አልዩ አምባ እና ደብረ ብርሃን ዙሪያ ተጋድሎ በማድረግ የምትታወቀው ጣይቱ ብርጌድ አዳዲስ ምልምል ሰራዊትን በተለያየ ጊዜ ወደ ብርጌዷ በማካተት ከግንቦት 28 ቀን እስከ 30 2017 ዓ ም ለተከታታይ 3 ቀን ውይይት ከተካሄደበት በኋላ የአመራር ሪፎርም በማድረግ አይቱ ብርጌድ የሰራዊትና የተከታታይ ሶስት ቀናት በተረጋገጠ በክፍለ ጦር ደረጃ ቀጠነውን በማስፋት እንዲንቀሳቀስ በመወሰን ለተከታታይ ሶስት ቀናት ከው መረጃ አስታውቋል በታላቁ አርበኛ መከተው ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝጥ አይቱ ክፍለ ጦርን የሚመሩ 11 ስራ አስፈጻሚ አመራሮችን መድቧል። በዚህ መሰረት የክፍለ ጦር ዋና አዛዥ ሆኖ እንዲመራ አርበኛ ኃይሉ ወርቁ ሲመደብ፣ አርበኛ መቶ አለቃ አየለ ድረስ በምክትል አዛዥነት ተመድቧል። የዘመቻ መምሪያውን ዋናና ምክትል ሆነው የተመደቡት አርበኛ በለጣ አየለና አርበኛ ባዩ ጌታው መሆናቸው ታውቋል። የክፍለ ጦሩ ቃል አቀባይ ሆኖ የተመደበው አርበኛ አስረስ ንጉሴ ሲሆን አርበኛ ወርቀ ወሰኔና ና አርበኛ ሙሉጌታ ደምሳች ደግሞ የፋይናንስና የሎጂስቲክስ መምሪያን ያስተባብራሉ ተብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ ዘረፍ አስተዳደር ኃላፊ አርበኛ ወርቁ ማሞ በፕሮግራሙ ላይ ባስተላለፈው መልእክት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአለት ላይ የተመሰረተ በጀግኖችና በእውነተኛ ታጋዮች ደምና ጥንት የጸኑት ታጋዮች ያሉበት አደረጃጀት ነው። የአማራን ሕዝብ የሕልውና ጥያቄ ለመመለስና የተጻፈበትን የሞት ደብዳቤ ለመቅደድ የሚታገል ዋልታ የማይነጠው ጠንካራ ድርጅት መሆኑን ማሳወቅ እወዳለሁ ብሏል። የማመድ ቢሆነ ኮር ምክትል አዛዥ አርበኛ ሙሉ ቀን ቢራራ በበኩሉ የአማራ እናቶችና አባቶች ልጆቻቸውንና ጥሬታቸውን መስዋዕት አድርገው የሚደግፉትን ትግል በቀበሮ ጉድጓድ ውስጥ የተቀመጡ የምላስ አርበኞች ትግሉን እንዲጠልፉትና እንዲነግዱበት አንፈቅድላቸውም። እናንተ የጣይቱ ክፍለ ጦር አመራሮችና ሰራዊት አባላት ላስመዘገባችሁት ድልና ለደረሳችሁበት የሰራዊት ቁመና እንኳን ደስ አላችሁ በማለት መልእክቱን አስተላልፏል። ወደ ቀጣዩ መረጃችን ስናመራ ደግሞ የሚልሻውን ጅምላ መውጣት እናገኛለን። የብልጽግናው አገዛዝ ምርኮዙ እየላላ ነው። የአማራ ፋኖ በጎጃም የተጋድሎ ውሎ ቀጥሎ በርካታ የሚልሻ አባላትን ከብልጽግና ካምፕ እያስኮበለለ ነው። የብልጽግናው ስርዓት የሚሰፍርልን ምንዳ ይቅርብን። የእሱ ዓላማ የተራዘመ ማህበራዊ ቀውስ መፍጠር ስለሆነ ከፋኖ ጋር አንዋጋም፣ ከተዋጋንም ይህንኑ ጸረ ሕዝብ የሆነ ስርዓት ከፋኖ ጎን ተሰልፈን ልንዋጋው ይገባል ሲሉ በጅምላ ፋኖን ተቀላቅለዋል። ይህ የሆነው በጎጃም ክፍለ ሀገር ምስራቅ ጎጃም ዞን ነው። የአማራ ፋኖ በጎጃም የተቀናጀ ውጊያ እያደረገ ከሚገኝባቸው ቀጠናዎች መካከል አንዱ በሆነው በባሶ ሊበን አውራጃ 11 ሚሊሻ አባላት ብልጽግና ከጎኑ ተሰልፈን የምንዋጋለት ሳይሆን ፊት ለፊት የምንዋጋው ክፉ ጠላታችን ነው ሲሉ ፋኖን መቀላቀላቸው ታውቋል። በዚሁ ምስራቅ ጎጃም ዞን ከተካሄዱ ውጊያዎች መካከል የደጀን ወረዳን የሚያካልለው የዛምባራ ብርጌድ ተጋድሎ ይገኝበታል። በዚህ ግንባር በተደረገው ውጊያ ስምንት የብልጽግና ሰራዊት እርምጃ ሲወሰድበት፣ ሰባት የሚሊሻ አባላት ደግሞ ለፋኖ እጃቸውን ሰጥተዋል። ሶስት ደግሞ ከባድ ጉዳት አስተ ተናግረዋል። ብርቱ ተጋድሎ በተደረገበትና ከ14 በላይ የጥምር ኃይል አባላቱን በሞትና በጉዳት ያጣው የብልጽግና ሰራዊት ሁለት ንጹሐንን በመግደል ወደ መጣበት አፈግፍጓል ሲሉ ምንጮቻችን ተናግረዋል። የብልጽግና አገዛዝ የተቀናጀና የተናበበ ዘመቻ አድርጋለሁ ብሎ ከለያቸው የአማራ ክልል ግዛቶች መካከል አንዱ የምስራቅ ጎጃም ዞን ነው። በዚህ ዞን ብልጽግና ከፍተኛ ቁጥር ያለው ሰራዊቱን ከማስገባቱን በተጨማሪ የተጠናከረ የድሮና ሰሳም እያደረገ ይገኛል። በዚሁ ምስራቅ ጎጃም ዞን የባሶሊበን ወረዳ የባዲን ካድሬዎች በተደጋጋሚ ጊዜ ራሳቸውን ከኃላፊነትና ከስራ ቦታ እየሰወሩ መሆኑ የሚታወቅ ሲሆን በጎንጂ ቆለላ ወረዳ ደግሞ አራት የብአዴን ባለስልጣናት በፋኖ ተወስደዋል ተብሏል። የአማራ ፋኖ በጎጃም የትጋድሎ ውሎ ቀጥሎ የዋለ ሲሆን ዝርዝር የውሎ መረጃውን በምሽቱ ዜናችን ይዘን የምንመለስ መሆኑን እየገለጽን ወደ ተከታዩ መረጃችን እናመራለን። ወደ ተከታዩ መረጃችን አለፍን። የብልጽግናን ሰራዊት እርስ በርሱ ያዋጋው ክስተት ደባርቅ ዙሪያ በሰፈረው የብልጽግና ሰራዊት ውስጥ የተፈጠረው ከባድ ትርምስ ከክፍለ ጦሩ አዛዦች ቁጥጥር ውጭ ሆኖባቸዋል። ይህን ተከትሎም ሰራዊቱን ከነበረበት ቀጠና በማንቀሳቀስ ወደ እንፍራዝና ማክሰኝት ለማጓጓዝ መገደዳቸው ታውቋል። ክስተቱን አስመልክቶ በብልጽግናው ሰራዊት ከ51ኛ ክፍለ ጦር አራተኛ ሬጅመንት ባገኘነው መረጃ ለማወቅ እንደቻልነው የ51ኛ ክፍለ ጦር አራተኛ ሬጅመንት ሶስተኛ ሻምበል አባል የነበረው ቻላቸው የተባለ የዳንግላ አውራጃ ተወላጅ አንዋርና ኃይሌ በሚባሉ ሁለት ጓዶቹ ይገደላል። ይህን ተከትሎም ሰራዊት ውስጥ ቁጣ ይነሳና እርስ በርስ ወደ መተኳኮስ ተገባ ይላል የመረጃ ምንጩ ሲናገር። የመረጃ ምንጫችን አክሎም ድሮውንም ቢሆን በአዛዦቹና አንዳንድ ተራ ወታደር ቢሆኑም ብሔራቸውን እየጠቀሱ ስርዓቱ የኛ ነው በሚሉት የልዩ ጥቅም ይገባኛል ባዮች ላይ ሰራዊቱ አኩርፎ ነበር። ይህ ክስተት ሲፈጠር ደግሞ በቋፍ ላይ የነበረው ብስጭት ልዩነቱን ስላሰፋው ቆጣው ሊገነፍል ችሏል። በዚህ የተነሳም ጦሩ መሳሪያውን አንስቶ መተኮስ ጀመረ ሲል የተፈጠረውን ክስተት ይናገራል። የወታደሩ መገደል ምክንያቱ ድኩላ ለመግደል በተደረገ የአደን ልምምድ ላይ ባርቆባቸውን የሞቱት ተብሎ ለማስተባበል ቢሞከርም በገዳዮቹና በሟቹ መካከል የብሔር ልዩነትና የተለየ የስርዓቱ ተቆርቋሪ ነን በሚል የቆየ ቆርሾ ነበር። ቆርሿቸውን ይዘው ነው ሆን ብለው አደን እንውጣ ብለው የገደሉ ሲሉ የብልጽግናው ሰራዊት አባላት ቆጣቸውን በመግለጽ ከአዛዦቹ የተሰጠውን ማስተባበያ እንደማይቀበሉት ተናገሩ። ይህን ተከትሎም የተነሳው ጠብ በምንም መንገድ ሊበርድ የማይችል መሆኑን አዛዦቹ ሲረዱ ከኮሩ ተጨማሪ ኃይል በማካተት መላ ሰራዊቱን ወደ እንፍራንዝና ማክሰኝት አጓጉዘው እዚያ አሳርፈነዋል ሲሉ ምንጮቻችን ተናግረዋል። ወደ እንፍራንዝና ማክሰኝት የተጓጓዘው የ51ኛ ክፍለ ጦር ሰራዊት በሌላ ክፍለ ጦርና ሻለቆች ተበታትኖ እንዲሰፍር በማድረግ ለጊዜው ክፍለ ጦሩ ስሙ እንጂ ሰራዊቱ መፍረሱን የጣና ቴሌቪዥን ወታደራዊ ምንጭ አስታውቋል። የብልጽግናው ሰራዊት እርስ በርስ ሲገዳደል ያሁኑ የመጀመሪያው አለመሆኑን የሚታወቅ ሲሆን በተመሳሳይ በትናንትናው እለትም በሸዋ ጠቅላይ ግዛት ተጉለት አውራጃ ይኸው ክስተት ተፈጥሮ በርካታ የብልጽግናው ሰራዊት ከካምፕ ጠፍቶ ፋኖን ተቀላቅሏል። ከዚህ በፊትም በተለያዩ የአማራ ክልል ግዛቶች የሰፍረው የብልጽግና ሰራዊት እርስ በርሱ በመገዳደል ከፍተኛ ኪሳራ ደርሶበታል። መረጃዎቻችን እንደቀጠሉ ናቸው። ለከበባ የገባው የብልጽግና ሰራዊት ከበባ ውስጥ ገባም። የአማራ ፋኖ ጎንደር ጠቅላይ ግዛት አንበሳው ጋይንት ክፍለ ጦርን አጠፋለሁ ብሎ ከአራት ወረዳ በርካታ ኃይል ይዞ የገባው የብልጽግና ሰራዊት ሙትና ቆስለኛ መሆኑ ታወቀም። በጋይንት አውራጃ የሚንቀሳቀሰውን ግዙፉን አንበሳው ጋይንት ክፍለ ጦርን ለማጥፋት ከአራት ወረዳ ኃይል ይዞ መግባቱን የገለጸው የአንበሳው ጋይንት ክፍለ ጦር ቃል አቀባይ ክፍል በከበባ ማጥፋት የሚል ዘመቻ ጀምሯል። ሆኖም ትናንት ሰኞ ገቢያ ላይ ካስቻለው ደሴ ብርጌድና ምኳቢያ መኳቢያ ላይ በማልጋይንት ብርጌድ ውጊያ በማካሄድ የጠላት ኃይል ከባድ ኪሳራ ደርሶበታል ሲል ተናግሯል። በውጊያው ከአስር በላይ የብልጽግና ጥምር ጦር አባላት እርምጃ የተወሰደባቸው ሲሆን አብላጫውን ቁጥር የሚይዘው የአድማ ብተና አባላት መሆኑን ለማወቅ ችለናል። የክፍለ ጦሩ ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን እንደገለጸው በውጊያው ፋኖ ከፍተኛ ድል ተቀዳጅቷል። ሆኖም የብልጽግና ኃይል ከፍተኛ ቁጥር ይዞ በመግባቱና የግል ትጥቅ ያለውን ሁሉንም ሰው በግዳጅ ሊያዋጋ ስለጠረነፈ የተቀናጀ ተጋርሎ ማድረግ ይኖርብናል ሲል ለ26ኛ ኮር አባል ክፍለ ጦሮች ጥሪ አቅርቧል። በጋይንት አውራጃ የግል መሳሪያ ያላቸውን ከ550 በላይ የነፋስ መውጫ ከተማ ነዋሪዎችን ሰብስቦ ከእኛ ጋር ተሰልፋችሁ ጽንፈኛውን መዋጋት አለባችሁ ብሎ መጠርነፉን የገለጹት የከተማዋ ነዋሪዎች በበኩላቸው ሁሉም የግል መሳሪያ ያለው ከመከላከያ ጎን መሰለፍ አለበት፣ ካልሆነ የጽንፈኛው ደጋፊና አባል ናችሁ እየተባለ በግዳጅ ተጠርንፏል። የመዋጋት አቅም የሌላቸውን ደግሞ መሳሪያቸውን እየቀሙ ነው ብለዋል። የአማራን ሕዝብ መበተንና ማጥፋትን ዓላማ አድርጎ የተነሳ ሰራዊት ነው ሲል የብልጽግናውን አገዛዝ የገለጸው አርበኛ ሻምበል ተስፋ ውጊያ የገጠመው ከእኛ ጋር ነው። እኛ ደግሞ የት እንዳለን ይታወቃል። እኛን መግጠም ሲያቅተውና በመጣበት ሁሉ እየተመታ ሲመናመን በብስጭት የአርሶ አደሩን ቤትና ንብረት የከብቶችን ሳርና ገለባ ቤት ሳይቀር በማቃጠል ጸረ አማራነቱን አሳይቷል ብለዋል። በተለይም የአማራን አርሶ አደር ትጥቅ የማስፈታት ዘመቻውን አጠናክሮ መቀጠሉን የገለጸው የአንበሳው ጋይንት ክፍለ ጦር ቃል አቀባይ የፋኖ ሰራዊት ባልተገኘባቸው የገጠርና የከተማ ቀበሌዎች በመግባት የበርካታ አርሶ አደሮችን መሳሪያ መቀማቱን ተናግሯል። በጋይንት አውራጃ እየተካሄደ ያለው ውጊያ የከበደው የብልጽግናው አገዛዝ ከቀናት በፊት ህዝብን ሰብስበው በነበረበት ወቅት የኮርና የክፍለ ጦር አዛዦች ደኑ ይመንጠርልን ሰራዊታችንን እያስጨረሰብን ነው ሲሉ መናገራቸው ይታወሳል። የብልጽግናው ሰራዊት የተቀናጀ ዘመቻ ከከፈተባቸው ቀጠናዎች መካከል የጋይንት አውራጃ አንዱ መሆኑን ቀደም ሲል ከቀናት በፊት መዘገባችን ይታወሳል። ይህን የተቀናጀ ዘመቻ እንዲመሩ የተመደቡት የአማራ ክልል ብልጽግና ጽፈት ቤት ኃላፊ አቶ ይርጋሴሳይ ሲሆኑ የ3ኛ ኮር ዋና አዛዥ ደግሞ ሰራዊቱን ጠርንፈው የሚያዋጉ ናቸው። ይህን የብልጽግና እንቅስቃሴ የተረዱ የጋይንት አውራጃ ነዋሪዎች በዚህ ደረጃ የተደፈርነው የተናቅነው ልጃችንን አርበኛ ከፍ ያለው ደሴን በባንዳ ከተነጠቅን በኋላ ነው። ከዚህ በኋላም የበለጠ እንዳንዋረድ የፋኖን ትግል በሙሉ አቅማችን መደገፍ ይኖርብናል ሲሉ መናገራቸው አይዘነጋም። ይህ በእንዲህ እንዳለ በዚሁ ጋይንት አውራጃ የተሰማራው የብልጽግናው ሰራዊት አዛዦችና የወረዳው ካድሬዎች በቅንጅት ዘርፈው ሊሰውሩት የነበረን የአፈር ማዳበሪያ በፋኖ ቁጥጥር ስር መዋሉ ታውቋል። የህዝብ ጠላት የሆኑት ሁለቱ ኃይሎች ለአርሶ አደሩ ሊሸጥ የተዘጋጀን ማዳበሪያ ደብቀው ሊሸጡ ሲሉ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር በቁጥጥር ስር በመዋል ለአርሶ አደሮች በነፃ ማከፋፈሉን አስታውቋል። በመጨረሻ ከዚህ በኋላ ሰርጎች በሚልሻ ብቻ ይታጀባሉ። የኦህዴድ ብልጽግና አገዛዝ አዲስ አበባ ዙሪያ በሚገኘው የሸገር ከተማ ከዚህ በኋላ የሚካሄዱ ሰርጎች በሚልሻ የሚታጀቡ እንደሚሆኑ አሳሰበም። በሚልሻ የማይታጀብና በጸጥታ አካላት እውቅና ያልተሰጠው ምንም አይነት ማህበራዊ ዝግጅት ማድረግ እንደማይቻልም አሳስቧል። የሸገር ከተማ ነዋሪዎች በብልጽግናው አገዛዝ እየደረሰባቸው ያለውን ግፍ ሲናገሩ በአማራ በኦሮሚያና በትግራይ ክልሎች ያልተቋረጡ ጦርነቶች መካሄዳቸው የኦህዴድ ብልጽግና ቁንጮዎች በካድሬያቸው በኩል የሚፈልጉትን ያለ ከልካይ እያስኬዱት መሆኑን ይናገራሉ። ያለፉትን አምስት ዓመታት ያልተቋረጠ ጦርነት ላይ በሆነችው ኢትዮጵያ የኦህዴድ ብልጽግና አገዛዝ የወታደርና የሚልሻ ስልጠናን አጠናክሮ ቀጥሎበታል። ትናንት ኬኛ ቢራ ፋብሪካን ባስመረቁበት ወቅት የአቶ ሽመልስ ምክትል የሆኑት አወሎ አብዲ የኦሮሚያ ክልል መንግስት በሶስት ነገሮች ላይ ትኩረት አድርጎ ይሰራል ሲሉ የተናገሩ ሲሆን፣ በቀዳሚነት ትኩረት ስለሰጠው ጉዳይ ሲናገሩ ደግሞ የመጣውን ድል መጠብ መጠበቅ ማቆየት እና ማሻገር ነው ብለዋል። አቶ አወሎ ሳይደብቁ የተናገሩት የክልሉ መንግስት ወሳኝ የትኩረት አቅጣጫ በሸገር ከተማ እንዴት እየተፈጸመ እንደሆነ ነዋሪዎች ሲናገሩ ደግሞ በእኛ ላይ እየተፈጸመ ያለውን መናገር ከባድ ነው ይላሉ። የከተማውን ህዝብ እያስገደዱ ለሚልሻ ጽህፈት ቤት አምስት መቶ ብር፣ ለሚልሻ ዩኒፎርም አራት መቶ ብር፣ ለአዲስ አበባ ኤሬቻ ማክበሪያ ሶስት መቶ ለቡራዩ ኤሬቻ ማክበሪያ አምስት መቶና ለስርዓቱ ጋሻ ጋሸና ሴሬና ሰልጣኞች ዩኒፎርምና ምርቃት አምስት መቶ ብር በነፍስ ወከፍ እንድናዋጣ ተገደን አዋተናል ብለዋል። ይህም በክልሉ መንግስትና በጠቅላይ ሚኒስትር ጽህፈት ቤት በተላለፈ መመሪያ መሰረት መሆኑን አቶ አወሎ አብዱ በትናንቱ የቢራ ምረቃ ስርዓት ላይ ጠቁመዋል። የኦህዴድ ሰዎች የተገኘውን እድል መጠበቅ ማቆየትና ማሻገር ብለው የሚገልጹት የእኛ ስልጣን እንዳይነካ የተከፈለው ሁሉ ተከፍሎ መጽናት አለበት፣ ይህ ወንጀላችንና ጭካኔያችን በእኛ ብቻ ሳይገታ ወደ ተከታዩ ትውልድም መሸጋገር አለበት የሚል ትርጉም እንዳለው የፖለቲካ ተንታኞች ይናገራሉ። ለዚህ ግባቸው መሳካት ደግሞ አዲስ አበባን ለመጠበቅ ስንል ነው፣ ሸገር ከተማን እየገነባን ያለ ነው ሲሉ በድፍረት የተናገሩት ፕሮጀክታቸው የአራት ኪሎውን የፍሊሚንጎውንም ሆነ የፒያሳውን ቤተ መንግስት ችግር እንዳይገጥመው ሸገር ከተማ ላይ ከፍተኛ ጠባቂ ጦር አሰማርተዋል። በምንም ነገር የሚደነግጠው የብልጽግና አገዛዝ ከዚህ በኋላ የትኛውም ግለሰብ ሰርግ ሲኖረውም ሆነ እንደ ክርስትና ሰንበቴና የተማሪ ምርቃቶች ሲያዘጋጅ ለፖሊስ ማሳወቅ እንዳለበት መመሪያ ተላልፏል። ከዚህ በተጨማሪም ዝግጅቶቹ የሚካሄዱት በሚልሻ ታጅበው እንዲሆን ተወስኗል ተብሏል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ሊደርሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።